ምንም እንዳልተከሰተ ሆነ ሲፈጡ፣ ለነዛ ህዝቦች ትልቅ ትምህርት ነው። ሙጅሪም የሆነ ሙተመሪድ የሆነ ሰው መሆኑ ግልጽ ነው። ሰውየው በደለኛ እና እንደውም ከዛ ባለፈ መልኩ እኔ ጌታ ነኝ የሚል ሰው ነው። ከእሱ ተቃራኒ ዋሉ አካላት ለምን የምድር ንግስና አይይዙም? ሀቅ እስከያዘ ድረስ አላህ የሚረዳው እሱ ነው። ከሀቅ ጎን ነው አላህ ሱብሐነሁ ወተዓላ የሚቆመውና አልፈሩ ሞት የተፈረደባቸውን ከእስር ቤት እንዲመጡለት አደረጋ አንዱን ነጻ ብዬ ያለ መሄድ ይችላል አለ። አንዱን ደግሞ እዛው እንዲገደል አደረገ ው ገደልኩኝ፣ ህይወት ሰጠሁኝ አላቸው። ቅድሞ ረቢ ካሊቃችሁን ይኩያለ አደለም አምልኮ አድርሱልኝ ይቅርና ኋላ ላይ ኢብራሂም ዓለይሂ ሰላም ቁርጥ የሚያደርግ ወሽመጥ የሚቆርጥ ነው የሚባለው። ከዛ በኋላ ሊንቅ ሊያንቀሳቀሰው የማይችል መከራከያ ነጥብ ነው አስቀምጠው የዘጉት ማለት ነው። አላህ ሱብሐነሁ ወተዓላ ግን ነቢዮች እንደዚህ ታላቅ ያደረጋቸው የመከራከሪያቸው ነጥብ እጅ የሚያስከነደው እጅ የሚያሰጥ ነው።

ስብሐነሁ ተዓላ ያላቸውን ኢማን ጥንካሬ ያሳዩበትን ታሪክ ተመልክተናል። ከኑምሩድ ከሚባለው አስቸጋሪው መጥፎ ንጉስ ጋር የነበራቸውን ታሪክ ደግሞ ብንዳሰስ መልካም ይመስለኛል ዛሬ እንሻአላህ። ጀዛከላሁ ኸይረን እንግዲህ ባለፉት ክፍሎች ያየናቸው ነጥቦች አሉ። ባዕዳ ቢስሚላህ ራሕማን ራሒም አልሐምዱሊላህ ሰላቱ ወሰላም ዓላ ረሱሊላህ። ኢብራሂም ዓለይሂ ሰላምን እንግዲህ ባለፈው በተአምር በሆነ እንግዲህ አይተናል። እሳት አይደለም ይህን ያህል አመት ተቀጣጥሎ ይህን ያህል እንደ ፕሮጀክት ተደርጎ ተሰርቶ ይቅርና፣ ትንሽ እሳት የምታደርሰውን ውድመት እናውቃለን። ነገር ግን አላህ ስብሐነው ተዓላ የእሱ ውሳኔ ከሆነ ጥፋት ያለባቸውን ነገሮች አላህ እንዳይጎዱ ማድረግ ይችላል። እና አላህ ከዛ ነገር አወጣው፣ እነሱንም ከሳሪዎች አደረጋቸው። ከዛ በኋላ ወጥተዋል። ወሬያቸው ሁሉ እንግዲህ ተአምር ነው ለሚያየው ሰው እሳቸውን ቅሪት ነው የሚፈልጉት እንደሚያስቡት እንድነሱ በዛም ሁኔታ ሆኖ ስጋ አልቆ አጥንት ራሱ የሚከሰከስበት ጨርሰናል ብሎ አስበው ከዛ መሀል እንግዲህ ኢብራሂም ዓለይሂ ሰላም ምንም ሳይሆኑ ምንም እንዳልተፈጠረ ሆነው ምንም እንዳልተከሰተ ሆነው ሲፎጡ ለነዛ ህዝቦች ትልቅ ትምህርት ነው። ትልቅ ጌታ እንዳላቸው የነሱ ጣዖት ረድተው ነው ይሄን ነገር ሁሉ ያደረጉት ግን የእነሱ ሁሉ ፈጣሪ የሆነ አላህ ሱብሓነሁ ወተዓላ የሳቱ ሁሉ ፈጣሪ አላህ መኖሩን የሚያሳይ ነው። ይሄ ንጉስ አሁን የጠቀስነው ኑምሩድ ተብሎ የሚጠራው ንጉስ ይሄን ወሬ ይሰማል። እሳቸው ከዛ በኋላ ወደ ሻም ያቀኑበት ሁኔታ አለና ይሄ ኑምሩድ ሙፈሲሮች እንደሚሉት ወነሰቡን እንደውም ወደ እስከ ኑህ የሚያደርሱበት ሁኔታ አለ ኑምሩድ ኢብኑ ከነዓን ኢብኑ ኩሽ ኢብኑ ሳም ኢብኑ ኑህ ብለው እስከ ኑህ ያደርሱታል። ዝሆነም ቀረ ሙጅሪም የሆነ ሙተመሪድ የሆነ ሰው መሆኑ ግልጽ ነው። ሰውየው በደለኛ እና እንደውም ከዛ ባለፈ መልኩ እኔ ጌታ ነኝ የሚል ሰው ነው። አነ ረብኩሙል አዕላ እንዳለው ፊርዓውን አይነት እንደዚ አይነት ሰው ነበር፣ ይሄ ሰው ማለት ነው። በሀገር ላይ በምድር ላይ የታወቀ ሰው ነው። ይሄ ንጉስ ማለት ነው እና በምድር ላይም ሙጃሂድ ሌሎችም እንደሚሉት ማለት ነው። ምድር ላይ ካሉ የዱንያ ንጉሶች መካከል አንዱ ነው። ዱንያ ላይ ከነበሩ ንግስና ሲባል አሁን በየሰፈሩ በየሀገሩ ሊሆን ይችላል። የሱ ንግስና የተለየ ነው። አንድ አራት ሰዎችን ይጠቅሳል ሙጃሂድ። ሁለቱ ሙእሚኖች ናቸው፣ ሁለቱ ካፊሮች ናቸው ብሎ ያመጣል። ሙእሚኖቹ ዱልቀርነኝ እና ሱለይማን ነው። በአንድ ጊዜ ምድርን ጠቅለል አድርገው ሰፋ አድርገው የገዙ ንጉሶች ናቸው። ከዛ መካከል ካፊሮቹ ይሄ ኑምሩድ የሚባለው ሰው እና ቡክተነሰር የሚባል አለ ካፊሮች ናቸው። ወንጀላቸውም በጣም አደገኛ ነው። ሙጅሪም ናቸው ማለት ነው። ኢብራሂም አለይሂ ሰላም እንግዲህ አሁን ሄደው ዳዕዋ የሚያደርጉት ልክ ፊርዓውን በጣም ሙጅሪም የነበረ ሰው በጣም በበደሉ የታወቀ ሰው እግርና እጅ ቆርጣለው ምናምን እሚል ሰው የነበረ ሰው ጋር ነው የሄዱት ሙሳ አለይሂ ሰላም። ልክ እንደዚሁ ኢብራሂም አለይሂ ሰላም ሐቅን ይዘው አሁን በጠቀስ ነው መሰረት ያለ ንጉስ ጋር ነው የሚሄዱት ማለት ነው። ያ ምን ያሳያል? ሐቅ ላይ የሆነ ሰው ለብቻው ለምን አይሆንም

በዛ ደረጃ ያለ ሰው ነው እና ኢብራሂም ዓለይህ ሰላም ወደ ዳዕዋ ጠሩት። ካላህ ውጭ ሌላ ነገር እንዳይጠራ፣ ነገር ግን ሐመለሁል ጀህል ወላል አንዳንዴ ያሳውራል። ሐቅን በሐቅነቱ ሰውየ እንዳይቀበል ከሚዘጉ ነገሮች መካከል አንደኛው አለማወቅ ነው ጅህልና ማለት እንዲሁም ላል ጥመት። ሶስተኛ የሚጠቀሰው ነው ጡሉ ለአመል ረጅም ተስፋ ያለ ሰው። ይሄን የሚያክል ንግስ ስንት ዓመት እንነግሳለን፣ ምድርን አንቀጥቅጠን የሚል ሰው

እያለ ነው እና በጣም ኪብር ኩራት የሚባለው ነገር አቅል ያሳጣል፣ ወይም ደግሞ ሚዛናዊ እንዳይሆነ ያደርገዋል ሰውየ። ስለዚህ ምን አለ? እኔ ህይወት እሰጣለሁ። አላህ ህይወት ይሰጣል አሉት የረቢ ለ ሚት። ቀጥሎ ምን አለ? ህይወት እኔም ሁለት ሰዎች ሞት የተፈረደባቸውን ከእስር ቤት እንዲመጡለት አደረገ። አንዱን ነጻ ብያለው መሄድ ትችላለህ አለው። አንዱን ደግሞ እዛው እንዲገደል አደረገ። ያው ገደልኩኝ፣ ህይወት ሰጠሁኝ አላቸው። ምንም እብራሂም ዓለይሂ ሰላም ካሉት ጋር የማይገጥም እሱም ቢሆን የማይቀበለው ወደ ሐቂቃው ሲመጣ የማይቀበለው እውነታ ነው። ሰውየው ሳይገለው በፊት ያው ነበረ ያን ህይወት ማን የሰጠው?

የምናያት በተፈጥሮ ዓለሙ ላይ ሁላችንም የምናየው ነገር አለ። ፀሐይ በጠዋት ከምስራቅ ትወጣለች፣ ወደ ምዕራብ ትገባለች። የለመድነው ነገር ነው። ረብ ከሆንክ ይህን ነገር የምታስኬድ የምታሾር ከሆንክ እስቲ ኒክ ሁላችንም ባለንበት ከምዕራብ እንድትወጣ አድርጋትና ወደ ምስራቅ መልሳት ማድረግ ነበረበት። ምን ካረገ ከተከራከረ፣ ረብ ነኝ ካለ መምጣት መቻል አለበት። አላህ ስብሐነሁ ወተዓላ ግን ነቢዮችን እንደዚህ ታላቅ ያደረጋቸው የመከራከሪያቸው ነጥብ እጅ የሚያስከነደበ እጅ የሚያሰጥ ነው፣ ማለት ለሌላ መከንትን በር የማይከፍት አያንቀሳቅስም። እዚህ ተፈጥሮ ዓለም ላይ የሚያንቀሳቀሰው አሁን እኛ ምንድን መለከት ነው ስላላ ሐያልን እስቲ፣ ማን ነው በዚህ ምድር ላይ እኔ ነኝ ያለ አካል? ብዙ ስራዎችን፣ ብዙ ቴክኖሎጂዎችን አከናውናለሁ ብሎ ራሱን ከፍ ያለ ደረጃ አስቀምጦ አምላክ የለም። ይሄ ኤቲስት የሚባሉ ምድር በተፈጥሮ አለሟ ራሷ የምትንቀሳቀስ የሚሉ አካላት ራሱ ፀሐይን፣ እስቲ መቼ ነው ከምዕራብ አምጥተው ወደ ምስራቅ የሚያስመጡት ማለት ነው። ይሄ ሀያል የሆነ ፍጥረታ አለሙ ላይ የሚንቀሳቀስ ትልቅ ነገር አለ ስላለ እንድናስብ የሚያደርገን ማለት ነው። እንደው ቀልብ የሚኖረው ልቡ ሰበር ቢል ይሄ ሰው እርግጥ ኩራቱ ምኑ ይዞት ነው እንጂ መመለሻው ነበር። ያን ጊዜ ምንድን ያለ ፈቡሂተ ለዚ ከፈር

ይሄ ሰውዬ እኔ ከኔ የበለጠ አካል የለም፣ ህይወት እሰጣለሁ እየነሳለሁ እያለ እኮ የተከራከረ ነው አይደል? እንደዚህ ሲኮራ የነበረ በምድር ላይ ምድር አንቀጥቀጭ ገዛለው ያለን ሰው አላህ ምን ላከበት? ደካማዋን እንስሳ ማለት በዑዳ ትንኝ። ማለት ትንሽ ደካማ የምንላት ንስሳነች። አላህ ሱብሓነሁ ወተዓላ እንደውም በቁርአን ላይ ለነገሮች ነቢዩ ሰለላሁ ዐለይሂ ወሰለም በጣም ለድክመት ሲጠቀሙ ትንኝን ያመጣሉ የትንኝን ክንፍ የምታክል ተዚኑ ጀናህ በዑድ አደለ የትንኛን ክንፍ፣ በጣም ትንኝ ትንሽ ነች። የትንኝ ክንፍ ሲሆን ደግሞ በጣም ትንሽ ይሆናልና፣ በዛ አላህ ስብሓናሁ ተዓላ እንዲሰቃይ አድርጎ ውስጡ አስገብቶ አሰቃይቶ ማንነቱን እንዲያቅ አድርጎ አላህ ስብሓናሁ ተዓላ የቀጣው ንጉስ ነው። በኮሩበት በዛው በተንቀባረሩበት ማንነታቸው አላህ ዝቅ አድርጎ ይቀጣቸዋል ማለት ነው። ባሮቹ፣ ኢንሻአላህ ይሄ በጣም ወሳኝ ነጥብ ነው። የነቢ ላህ ኢብራሂም ዓለይ ሰላም ታሪክ የንምሩድን እዚህ ላይ እናጠቃልልና ወደ ነቢ ላህ ኢስማዒል ታሪክ ነው የምንሸጋገረው። አላህ የነቢ ላህ ኢብራሂም ታሪክ እንግዲህ በብዙ መንገድ እንድንማረበት ከዛም ከዚህም እያደረገ ቁርአን ላይ አስታውሶናልና ጽናት በሚያስፈልግበት ቦታ ላይ ጽናት፣ ዱዓ በሚያስፈልግበት ቦታ ላይ ዱዓ፣ ትህትና በሚያስፈልግበት ቦታ ላይ ትህትና ቆራጥነት ወይም ደግሞ ምንድን ነው እርምጃ መውሰድ በሚያስፈልግበት ቦታ ላይ ደግሞ እርምጃ እንድንወስድ፣ ሁሉንም የዳዕዋ መንገዶች ኢብራሂም ዓለይሂ ሰላም ላይ እናስተውላለን። እዚህ ያንን መንሃጃችን ሚለታችን አድርጋን እንድንከተል ያው ጥሪ እናደርጋለን ለሁላችንም። እንሻላህ ፕሮግራማችን እዚህ ላይ እንቋጭ ዛሬውን በሌላ ታሪክ